በየአመቱ የረመዳን ጾም የኢፍጣር ፕሮግራም መላው የአስተዳደራችን አመራሮች እና እንዲሁም ባለሀብቶች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች በጋራ የምናከብርበት የኢፍጣር ፕሮግራም ነው። እንግዲህ ዘንድሮ የረመዳንን ልዩ የሚያደርገው የረመዳንም የአብይ ጾምም በጋራ የተያያዘበትና ማህበረሰባችን አብሮነታችንን በጋራ የምናሳይበት ድሬዳዋ የፍቅር ከተማ የአብሮነት ከተማ መሆኗን ይበልጥ የሚያጎላ በዓል ነው። ረመዳን ወርና ለዚህ እንዳያችሁት ህዝበ ሙስሊሙም እንዲሁም የክርስትና ወንድሞቻችንም በጋራ መላው አመራራችን የረመዳን ጾምን አፍጢር ፕሮግራም በብልጽግና ድሬዳዋ ቅርንጫፍ ጽሕፈት ቤት በጋራ አፍጡር አድርገናል ማለት ነው ይሄ ይበልጥ እንደ ብልጽግናም ወንድማማችነትና እህትማማችነትን የምናጎልብትበት ይበልጥ ከተማችን የፍቅር ከተማ መሆኗን የምንገልጽበትና የድሬዳዋ እሴት የሆነው የድሬዳዋ እሴት የሆነው ድሬዳዋ የፍቅር ከተማ ነች፣ የመቻቻል የአብሮነት ከተማ ነች። ይሄንን የምናጎላበት መድረክ ነው ማለት ነው። ድሬዳዋ ላይ እንግዲህ ማህበረሰባችን ይሄ ባህሉ ነው። ድሮም አብሮ የነበረ ጥንት ሲወርድ ሲዋረድ የነበረ ባህላችን ነው። በክርስትና እምነት ሙስሊሙ አብሮ ሄዶ የሚያከብርበት በሙስሊሙ እምነት ወይ ደግሞ ሃይማኖት የክርስትና ወንድሞቹ በጋራ መጥቶ የሚያከብሩበትና ፍቅር የሚገላለጹበት በዓል ነው። ለዚህ እዚህ የተገናኘ ነው። ዛሬ ለዚህ ነው ማለት ነው። እንግዲህ እንዳያየችት በደማቅ ሁኔታ ሁሉም በጋራ ተገናኝቶ የጋራ አፍጢር ፕሮግራም አድርጓል። እንግዲህ ዋናው መልእክቱ ደግሞ በቀጣይ ይሄንን ፍቅራችንን ይበልጥ ለሀገር የምናስተጋባበትና ድሬዳዋችን የሰላም የመቻቻል የፍቅር ከተማ መሆኗን ይበልጥ የምናሳይበት እንግዲህ፣ የጀመርናቸው ደግሞ ትላልቅ የልማት ስራዎች አሉ። እነዚህ ስራዎች ይበልጥ እንዲጎለብቱ፣ ብልጽግና ደግሞ ሰው ተኮር ፓርቲ ነው፣ ዜጋ ተኮር ነው። ለዜጎቻችን በተለይ አቅመ ደካማ ለሆኑት ደግሞ ማዕድ እናጋራበትና የረመዳን ጾምን ስናከብር አቅመ ደካማ የሆኑ ወገኖቻችንን አብረን ታሳቢ ማድረግ አለብን። ስለዚህ አቅሙ ያላቸው በተለይ ባለ ሀብቶች በዚህ ወር ለድሆች ወንድሞቻቸው ማዕድ የሚያጋሩበት እንዲሁም ደግሞ ከጎናቸው የሚሆኑበት ነው። የጀመርናቸውን በተለይ ተመጽዋችነት ለመውጣት ወይ ደግሞ ተረጅነት ለመውጣት እንደ አስተዳደር የጀመርናቸው ጠንካራ ስራዎች አሉ። በከተማን በገጠርም ይህን ስራ አጠናክረን እንቀጥላለን። የጀመርነው ትላልቅ ፕሮጀክቶች አሉ። እነሱንም በማጠናቀቅ ከተማችንን የኮሪደር ስራዎቻችንን ይበልጥ በማስፋት ከተማችን ከሁሉም የቀደመች በስልጣኔው በከተማ ውበት፣ በስልጣኔም በጣም የተሻለች እንድትሆን መላው ማህበረሰባችን በጋራ አብረን የምንሰራበት ነው የሚሆነው ማለት ነው።